ያደረጋችሁ ሜን ቪዲዮ ለአስር እና ለአስራ አምስት ሰው ሼር እያደረጋችሁ ይህንን ተግባር እንድትቃወሙልኝ እንፈልጋለሁ። ምንም ማለት ስለማልችል እናንተ የገባችሁ ኮመንት ላይ ስለዚህ ልጅ ስለሚያደርገው ተግባር ስለ ካሜራማኑ ሁላችሁም ይህንን ቪዲዮ እያያችሁ የሚሰማችሁን ነገር ጻፉ። እግዚአብሔርን እኔ ምንም ማለት አቅቶኛል። ሜንሽን ምታደርጉኝ እዚህ ቪዲዮ ላይ ምንም ማለት ስለማልችል ሁላችሁም ግን ሼር እያደረጋችሁ ምትሉትን ነገር በሉ። ምትችሉ ሰዎች ደግሞ ያለበትን ብቻ በመናገር ለእኔ አይተባበሩ። በቃ ምንም ማለት አትችልም። ይሄ የትውልድ ጸር ነው። በመግቢያ ላይ ያሳየኋቸው ቪዲዮ ዋናው ነገር ያመጣውበት ምክንያት ትምህርት ቤት ስልክ ይዞ መሄድ ብዙ መዘዞችን ያመጣና ተማሪዎች እንግዲህ የማይደረጉ ነገሮችን እያደረጉ በመቅረጽ በቲክቶክ ላይ በተለያዩ የማህበራዊ ሚዲያ ላይ ፖስት ለማድረግ ሲባል እንዲሁም ደግሞ ታዋቂነትን መነጋገሪያ ለመሆን ሲባል አንዳንድ የማይደረጉ ነገሮችን ወንበር ሲሰብሩ፣ በትምህርት ሰዓት ሲቀርጹ፣ ብዙ ነገር ሲያደርጉ ይስተዋላል እና ይህንን ችግር ለመቅረፍ ትምህርት ሚኒስቴር አዲስ ነገር ይዞ መጥቷል። ከሚቀጥለው ዓመት ጀምሮ ተማሪዎች ወደ ትምህርት ቤት ሲሄዱ ምንም አይነት ስልክ ይዘው እንዳይሄዱ እንቅስቃሴ ተጀምሯል ማለት ነው። ስለዚህ በዚህ ከዚህ በፊት ያሳያችሁ ቪዲዮ እንደመነሻ ነው እንጂ ከዚህ በላይ ብዙ ነገሮች ተደርገዋል ትምህርት ቤት ውስጥ። ስለዚህ ትምህርት ሚኒስቴር ያወጣውን ነገር ላንብብላችሁ። እንግዲህ ተማሪዎች ወደ ትምህርት ቤት ስልክ ይዘው እንዳይሄዱ ለማድረግ እንቅስቃሴ ተጀምሯል። ብርሃኑ ነጋ ፕሮፌሰር ተማሪዎች ወደ ትምህርት ቤት ስልክ የሚባል ነገር ይዘው እንዳይገቡ ለማድረግ እንቅስቃሴ መጀመሩን ትምህርት ሚኒስቴር አሳውቋል። የትምህርት ሚኒስቴር ብርሃኑ ነጋ በሚመሩት የትምህርት ዘርፍ ስለ አፈጻጸምና ስለታቀዱ ማብራሪያ በሰጡበት ወቅት ነው ይህንን ያሉት። በሰጡት ማብራሪያም በሚቀጥለው ሳምንት ከትምህርት ቤቶች ጋር ውይይት እንደሚካሄድ ጠቁመው በዚህ ወቅት ተማሪዎች ስልክ ትምህርት ቤት ይዘው እንዳይገቡ ለማድረግ ስለሚደረገው እንቅስቃሴ እንደሚመከር ገልጸዋል ማለት ነው። የጋራ ስምምነት ላይ ከደረስን ማለትም ከትምህርት ቤቶች ላይ ከትምህርት ቤቶች ጋር ማለት ነው ከሚቀጥለው ዓመት ጀምሮ ተማሪዎች ትምህርት ቤት ገብተው ትምህርት መከታተል ነው እንጂ ከስልክ ጋር የሚጫወቱበት ሁኔታ እንዳይፈጠር ይደረጋል ብለዋል ማለት ነው። ስለዚህ እንግዲህ ለብዙ ሰዎች አስደሳች ይሆናል ብዬ አስባለሁ። በትምህርት ቤት የሚደረጉ ነገሮች እጅግ አሳሳቢ ናቸው። በቲክቶክ እንግዲህ የቀረጹ ፖስት የሚደረጉ ቪዲዮዎች እኔም የሚቃወማቸው ናቸው እና ትምህርት ቤት ተማሪዎች መማር ብቻ ነው እንጂ ያለባቸው ትኩረታቸውን በተለያየ ነገር መበተን የለባቸውም ማለት ነው። ስለዚህ እናንተም ያላችሁን ሀሳብ በኮመንት አሳውቁ ማለት ነው። ስለዚህ ከሚቀጥለው አመት ጀምሮ ስልክ ይዞ የሚሄድ የሚባል ነገር ሊቀር እንደሚችል ነው የጠቆሙት ስለዚህ በትምህርት ቤት ውስጥ ወንበር እንደ መስፈር ብቻ ብዙ ነገሮች በትምህርት ቤት አስተማሪ ሲያስተምር መቅረጽ፣ አስተማሪ እያስተማረ ተማሪዎች እየተማሩ እነሱን መረበሽ፣ አንዳንድ ጊዜ ትምህርት ቤት መደረግ የሌለባቸው ነገሮች ትምህርት ቤት እስካይመስሉ ድረስ የሚደረጉ ነገሮች አሉና እነዚህ ነገሮች አሳሳቢ ስለሆኑ ነው ትምህርት ሚኒስትር ይህን ነገር ለመቅረፍ ያሰበው ማለት ነው። በዚህም ተማሪዎች ለትምህርት ብቻ ወደ ትምህርት ቤት እንዲሄዱ ይደረጋል ነው ያለው ማለት ነው። ስለዚህ ከሚቀጥለው ዓመት ጀምሮ ይተገበራል የተባለው ይህ ነገር ብዙ ነገር እንደሚለውጥ ይጠበቃል ማለት ነው። ስለዚህ አላስፈላጊ ነገሮች በትምህርት ቤት ውስጥ መደረጋቸው መቆም አለበት ማለት ነው። ስለዚህ በተለይ ደግሞ እነዚህ ወንበሮች በጣም ውድ ናቸው እና እነሱን እየሰበሩ የተለያየ ነገር እየሰሩ ስፖርት ቤት እስከ ማስመሰል ድረስ የሚደርሱ እንዳሉ አይተናል እና እነዚህን ነገሮች ለማስቀረት... እንደ አንድ እርምጃ ይሆናል ተብሎ ነው የሚጠበቀው እና ተማሪዎችም ሀሳባቸው መማር ብቻ እንዲሆን ብዙ ነገር መቀየር አለበት እና ባለፉት ዓመታት ሲሰጥ የነበረው የኢንተራንስ ፈተና ተማሪዎች ትኩረታቸው ሌላ ነገር ላይ ስለሆነ እና ደግሞ ተስፋ የመቁረጥ ነገሮች ስለሚገቡ በሶሻል ሚዲያው ላይ ያለው ነገር እጅግ አስጊ ስለሆነ ትምህርት ቤትን ለመማር ብቻ እንዲውል በማሰብ ነው ትምህርት ሚኒስቴር ይህን ሀሳብ ይዞ የመጣ ማለት ነው። በቻናል ላይ አዲስ ከሆናቸው ሰብስክራይብ አድርጉ። በዛሬ ሁለት ጊዜ የመጣሁት ይህ ነው። ሰብስክራይብ አድርጉ። ሁላችሁም ይህን ቪዲዮ ለአስር እና ለአስራ አምስት ሰው ሼር እያደረጋችሁ ይህንን ተግባር እንድትቃወሙልኝ እንፈልጋለን። ምንም ማለት ስለማልችል እናንተ እየገባችሁ ኮመንት ላይ ስለዚህ ልጅ ስለሚያደርገው ተግባር፣ ስለ ካሜራ ማኑ፣ ሁላችሁም ይህንን ቪዲዮ እያያችሁ የሚሰማችሁ ነገር ጻፉ። እግዚአብሔርን እኔ ምንም ማለት አቅቶኛል። ሜሽን የምታደርጉኝ እዚህ ቪዲዮ ላይ ምንም ማለት ስለማልችል፣ ሁላችሁም ግን ሼር እያደረጋችሁ የምትሉትን ነገር በሉ የምትችሉ ሰዎች ደግሞ ያለበትን ብቻ በመናገር ለእኔ ተባብሩ በቃ ምንም ማለት አልችልም ይሄ የትውልድ ጸር ነው